እንዴ! እንዴ! እንዴ! እንዴ! እንዴ! ሸቃሊት ጀግና፣ የኔ እናት ቀናሽ ውዴ፣ እሰይ! ለለለለለለለ የታባቱ ውዴ፣ ግልፍጥ ገልፋጣ ሁላ ወንድ አንቺ ሰራሽ የኔ እናት። ወቸው ጉድ፣ ወቸው ጉድ፣ ወቸው ጉድ! እንኳን ደስ ያለሽ ውዴ፣ እንኳን ደስ ያለሽ እውነት፣ እንኳን ደስ ያለሽ! ከዚህ ከዩኒፎርም ልትገላገይ ነው ውዴ። ጉድ፣ ጉድ፣ ጉድ፣ ጉድ የኔ እናት ሰራተኛ ስትሆነሽ ጎንበስ ብለሽ አሁን ቀና ልትይ ነው ውዴ። እስ እየተመልከቱ የፈጣሪ ስራ እኮ አይታወቅም። የፈጣሪ ስራ እኮ አይታወቅም። ሀበሻ ግብታ ጨንጓራዋን ቅጥልላ ጨንጓራዋን ጭርጭር ከምታደርግ እሰይ የኔ ጀግና ይመችሽ። ወይ ወይ ወይ ወይ ይህን ተመልከቱ። የሀበሻ ወንድ ቢሆን እንኳን ለያቅፋት ቀርቶ አፍርጦ ነው የሚጥላ። ስት እንቀፍ ሲያደርጋት ራሱ ማለት ነው ድፍት ያርግሽ እያይሸት ይጅ ምንድ ነው የሚላ ተፈር ስሆንላችሁ ይህ ሳ ፊት አርጎ መጋቢና ገጭ አድርጎ ጋቢና ገጭ አድርጎ እኮ አዝናናት አያችኋል። ኧረ ጉድ ሽቃሊት አለፈልን፣ አለፈልን። ኢትዮጵያ ወንድ ላይ የገገማችሁ እንዲያው እንዳትቀሩ ናት። የኢትዮጵያ ወንድ ጨንጓራሽ ላጥ ማድረግ ነው እንጂ ሌላ ትርጉም የለውም። ይሄ ሙዴ ገዳዳ እናትዬ ድግ አደረግሽ። ኔ ና ጀግና ይመች በአንች ላይ ቤተሰቦችሽንም አሳልፊ እየሰራሽ አላለፈ ሙዴ ባለቤቱኝና

ልንገራችሁ ብዬ ነው እናትዬ። ጅል የመከሩ ስለታ ጥርግ እንዳትሉ፣ መሽም እናንተ የዋሆች ናችሁ ብዬ ነው። ጅል ሳይሆን የዋሆች ናችሁ። እናላችሁ እናንተ አቀማጠላት እኮ አቀማጠላት እኮ የኔ እናት ውሽ፣ ድፍረታቸው ግን፣ እውነት ለመናገር ግን ሐቂቃ ሐቂቃ ማለት ነው። ነጮች የወላ ህልአዚም ሰው መስሎ አይታዩኝም። ግን ግን ለሚስቶቻቸው ያላቸው ክብር ለየት ያለ ነው፣ እውነት ለመናገር ማለት ነው። ግን እኔ አረብ እንደውን አረብ ሲባል ወላሂ እንደው ሰው አይመስለኝም። ነጮች ሲጀምር የሆነ እዛፍ ስር የበቀ እዛፍ ስር ያለ እህል ነው የሚመስለኝ ቅጠል የሆነ ጥንዝል የሚል የሆነ እንደው ምንትኑ ምንድነው ሎኑ የሚቀይር ቅጠል የለም እሱ ነው የሚመስሉኝ፣ ሀቂቃ ማለት ነው። እኔ እና ዞሮ ዞሮ ተቀየሩም አልተቀየሩም፣ የኔ እናቶች የሚበላ ሲገኝ አፈፋ አድርጉ። እውነቴን ነው የምነግራቸው። ወይ ሸቃሊት አለፈላት እኮ! እልልልል እንኳን አለፈልሽ ኔ ውድ፣ እንኳን አለፈልሽ ገና ይለፈልሽ ኔ እናት እኛማ እኮ የጊዜ ጉዳይ ነው እንጂ ማለት ነው፣ የጊዜ ጉዳይ ነው እንጂ አረቦችን እንደምንቀጥራቸው እየነገርኳችሁ ነው። እንቀጥራችኋል። እኔማ በቀጠርኳቸው ኳቸው ወየ ወይ እኔማ በቀጠርኳቸው ኳቸው እማላሰራቸው ነገር የለም እኮ ወይ እኔ እንጃ። ድንጋ ፈለጣ ነበር ማስፈልጣቸው። ለነገሩ ይህን ክፋቴን አይቶ ለነገሩ ይህን ክፋቴን አይቶ ለነገሩ ቤት አባቴ ያገኛለሁኝ መቀጠር ወይ ክፋት አለ ድንጋ ነው ማሸክማቸው፣ ማስፈልጣቸው ስል የእኔ እናትዬ እየዋሄው እያስፈልጠች ይላለችው እኮ። እና ለማንኛውም ውዶችዬ ፍቅሮችዬ ማለት ነው እውነት ደስ አለኝ። እንዲሁ ቅፍ ቅፈረጋት እኮ ወይ የኔ እናት። ትናንትና ደግሞ በዛ በልጅ ማለት ነው አይፎን ማክስ ሰጣት፣ ሰበን ማክስ ሰጣት ብየስል ማለት ነው። ወይኔ ሀዩ ስታስቂ። ወይኔ ሀዩ ባላስቃችሁ ነበር የሚገርመኝ የኢትዮጵያ ወንድ ግግም ያለ ገገማ ነው። ሚስቱን ለማስደሰት ጎንበስ ቀና የሚል አይደለም። ተስፋ ቁረጫ አዳሚ ነው ምላችሁ። አንዳንድ ያሉ አሁን እንደዚ እንዴ ጆካ ያለ አሉ፣ አንዳንድ አሉ፣ አንዳንድ ለሚስቶቻቸው ክብር ያላቸው ማለት ነው። የኔ እናቶች፣ የልጆች እናት፣ በቃ ፍቅር አገላለጹ ራሱ ከቁመቱ በላይ ኮነ መሆርነቱ አባቴ ሙት እና ዲስ ነው ያለኝ ዲስ ነው ያለኝ ፍቅር አገላለጽ ራሱ እኳ አይችሉም እኮ ኢትዮጵያ ወንዶች ዝም ብለው ብቻ እንወድሻለን። ወዴያ ተውኝማ፣ እናቴ ከኔ ባል ጀምሮ እኮ ነው የምላችሁ፣ ከኔ ባል ጀምሮ ሁላላዚህ እናተውኝማ። የፍቅሩ ነገር የፍቅሩን ነገር ውሃ በልቶታል ነው የምላችሁና ዞሮ ዞሮ አዲስ የምትፋቀሩ አዲስ፣ እኛ እንኳ ተውትኛ እንኳ ልጅም ወልደናል። ለልጆቻችን ስንል እንኖራለን። ሌላው ነገር ባይመስጥንም፣ አዎ ሲቆያ ያዩ እየረሳሽው እንደ ማሬ ማሬ ማለቱን ረሳሽው። እንደ እንዲያትሉኝ አቂቀተን ማለት ነው። አሁን አሁን ነው ያችል እያረገዝኩ ካለችኝ ወዲህ ፍቅር የቀንሶ ነው። አረገዝኩ ካለችኝ ወዲህ ፍቅር የቀንሶ ስልክም አልደወለ። ለነገሩ ስልኩን ሽጦታን፣ ስልክም መደወል አይቻልም። ግን አዲስ ነገር አለ፣ አዲስ ነገር አለ የማይገርማችሁ ማለት ነው እንደው ሲ ተወታረፈብ እርግጠኛውን ሰምቼ አወራቸዋለሁ። የኔ አዲስ ነገር መጥቷል፣ አዲስ ነገር መጥቷል እና እናንተ አዲስ ነገር አለ፣ ሰሞኑን ጠብቁኛል፣ በአዲስ ነገር እመጣላችኋለሁ። እንቅጭ እንቅጫን ፍሬ ፍሬዋን ነው ማወራችሁ ነው ምላችሁና ቅመሞች እየወዳችኋለሁኝ፣ ያከብራችኋለሁ። ሁላችሁ የሆነም ውድድድ ነው ማደርጋችሁ እኔ እናቶች የምመኝላችሁን ሁሉ ሊስጣችሁ እኔ የምመኝላችሁ ማለት ነው ለእናንተ የረፍት እንጀራ ወላሂ ነው የምላችሁ የረፍት እንጀራ የምትሩበትን እንጀራ ይስጣችሁ። ወላሂ ለአዚ አረ እንዴ ሰው ስቃይ እንዴ ይገላግለን ጋይስ እንደው ስተመሸ ድረስ አንገታችን እንዴ ፍተን ስተመሸ ድረስ ውይይ፣ የሁሉ ባህሪያ እንዲ አደለ። የማንንም ባህሪ ማሟሸት ኳያረ ወዲያ ላየዋባክ እንደ እንዲ ምንም ብላ ንታሳልፍልን ወላሂ ለአዚ ሰላሳ ሁለት ጥርስታችን ዳኝ የሚያስብል የሆነ ነገር ይፍጠርልን ነው ምላችሁ እና ይህን ይመስላል። መድያም ቅመም ኮሴ ያቀማጥላት እንዲ ደስ እንዳለኝ እውነቴ ነው ምነግራቸው ግን የፈራሁት ነገር ቢኖር ማለት ነው ባለ እንዳላት ብዬ ፈራሁ ባለ እንዳላት ብዬ ፈራሁ። ኩጋይ ስተጨናቁ ግን የኔ መጨነቅ እውነት ደግሞ ሚዲያ ላይ ስለሆነ የወጣችው ወይኔ ኔ ጉዴ ና አልኩት። እውነቴ ነው ምነግራችሁ ፍጥጥብ የኔ የቀረሁትም ኔ አጠገብ ያለ ይመስሎኝ ማለት ነው እና ባልከለላት አፍሰዋለች፣ አፍሰዋለች ተፋፈሱ እኮ ጋይስ። እውነቴን ነው የምነግራቸው ደግሞ። እሱ ነጭ እሷ ጥቁር ልትሉ ትችላላችሁ። ጥቁር ጤፍ ላይን ነው እንጂ ሲበሉት ማር ነው። እሺ ሰምታችኋል። ማር ባትሆንለት ነው እንደዚህ አቀፋት፣ እንደዚህ ብድግ አርጎ አቀፋት። የእኔ እናት ማር እና ዝሮ ዝሮ ይሄን ይመስላል። እናቶች ማሮች፣ ፍቅሮች መዲያም ቤት የምሰሩ እህቶች ተጠንቀቁ፣ ተጠንቀቁ። ጊዜው ከፍቷን ይሁን እንገራችሁ። እንኳን አይደለም ሌላ ሽንት ቤታችሁ ራሱ ከራሳችሁ ቀርቶ ሽንት ቤታችሁ ራሱ ካሜራ እያስረከቡ ስለሆነ ወላሂ ተጠንቀቁ። ማሮች፣ ፍቅሮች ማለት ነው በጣም አሁን ሁሉም ነገር ከፍቷን አሁን ላይ እና ራሳችሁን ጠብቁ። አዲስም የምትመጡ ነባሮችም ራሱ ራሳችሁን ጠብቁ ማለት ነው አረሙ በጣም ለህ ላይ ስቶራሪ አሁን ላይ በጣም ከፍተዋ። እውነት ለመናገር ማለት ነው ድሮኮ፣ አረ ድሮ ጋይ እሱ ለህ ላይ እዚህ እኛው ክፋት አስተማርናቸው። እርግጥም ግን ድሮኮ ለህ ላይ እዚህ በጣም ጥሩ መዳሞች ነበሩ። ድሮ ያው ይረዱናል፣ ስንዋሽ ራሱ ይረዱን ነበር። አሁን ግን እንኳን ዋሽ ተንቀርቶ እንቅጩን ማውርታን የሚሰማን የለም። እውነት ለመናገር ማለት ነው ተቀየረ። ወላ ላዚ ምናም ደግሞ ድሮ ሁሉ ነገር እርካሽ ነበር አሉ ድሮ። አሁን ተወደደብን፣ ምን አለብን በቃ። አሁን በቃ በየቦታው ኑሮ የተወደደው በነገራችን ለኢትዮጵያ ብቻ አደለም ጋይስ ነው ራሳችሁን ጠብቁ ማሮች፣ ፍቅሮቼ፣ እንዲህ ድሮ መዝረክረክ የለም። ገንዘባችሁን መያዝ ለማድረግ ሞክሩ ከኔ ጀምሮ ማለት ነው። ከኔ ጀምሮ እናወዳችኋለን። ሰላማችሁ ዘይኔ እና ትጅኔ ማሪ፣ ሰው ወዳችሁ ከልቤ ነው። ሰላማችሁ ብዝዝት ይበልልኝ። የረፍት እንጀራ ይስጠን። የረፍት እንጀራ ይስጣችሁ። ሰላም አሌኩም ረህመቱላሂ ወበረካቱ።